ሰላም ጤና ይስጥልን፣ የተከበራችሁ አድማጮቻችን ከማሻ ኤፍ ኤም መቶ ሶስት ነጥብ ስምንት በዚህ ሳምንት ከተላለፉ ዜናዎች ውስጥ የተመራረጡ አበይት ዜናዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ትዕግስት በዛብነኝ አብራችሁን ቆዩ። የዞንና ክልል አቀፍ የሚኒስትሪ ፈተና ከሰኔ 3 ጀምሮ እንደሚሰጥ የሸካ ዞን ትምህርት መምሪያ አሳወቀ። ከ7300 በላይ ተማሪዎች ፈተናውን ይወስዳሉ ተብሎ ይጠበቃል ተብሏል። በሀገር አቀፍ ደረጃ የትምህርት ፖሊሲን መሰረት ያደረገ የተማሪዎች ውጤት ማሻሻያና የትምህርት ጥራት የማስጠበቅ ስራ ሲከናወን መቆየቱን መረጃዎች ያመላክታሉ። ይህንኑ የሚመዝን የዘንድሮ የዞንና ክልል አቀፍ ሚኒስትሪ ፈተና በዞን አቀፍ ደረጃ በ77 ፈተና ጣቢያዎች የሚሰጥ መሆኑን የገለጹት የሸካ ዞን ትምህርት መምሪያ ኃላፊ አቶ መስፍን አለሙ ናቸው። ኃላፊው የተማሪዎችን ውጤት ለማሻሻል ዘርፈ ብዙ ተግባራት ሲከናወኑ የቆዩ መሆኑን አስረድተዋል። ኩረጃና ማስኮረጅን በማስቀረት ብቁ ዜጎችን ለማፍራት የተሰሩ ስራዎችም በውጤት እንደሚታጀቡ ያላቸውን እምነት አክለዋል። 7346 ተማሪዎች ለዘንድሮ ሚኒስትሪ ፈተና እንደሚቀመጡ የገለጹት የመምሪያው ኃላፊው ከሰኔ 3 እስከ አራት የስምንተኛ ሰኛ ክፍል እንዲሁም ከሰኔ አምስት እስከ ስድስት ሁለት ሺ አስራ ሰባት አመተ ምህረት የስድስተኛ ክፍል የሚኒስትሪ ፈተናዎች እንደሚሰጡ ተናግረዋል። በመጨረሻም የዘንድሮ የሚኒስትሪ ፈተና ከኩረጃ ነፃ በሆነ መንገድ በሰላም ተጀምሮ እንዲጠናቀቅ ሁሉም የድርሻውን እንዲወጣ አቶ መስፍን መልእክት አስተላልፈዋል። ዘገባው የባልደረባችን ግርማ ጮሪቶ ነው። ሀገሪቱ ለቴክኒክ ና ሙያ ስልጠና የሰጠችው ትኩረት ከዳር ለማድረስ ተክቶ እየሰራ መሆኑን የማሻ ኮንስትራክሽን ና ኢንዱስትሪ ሊበራል ኮሌጅ አስታወቀ። ኮሌጁ ከተቋቋመለት አላማ እያከናወነ ያለውን የሙያ ስልጠናና የቴክኖሎጂ ሽግግር ያለበትን ደረጃ የማሻ ሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል ተማሪዎች የጎበኙት በዚህ ሳምንት ነበር። ተጨማሪውን አድምጠን እንመለስ። የማሻ ኮንስትራክሽን ና ኢንዱስትሪያል ኮሌጅ ምክትል ዲን ና የሰልጣኝ አሰልጣኝ አመራር ልማት ስራ ሂደት አስተባባሪ አቶ ዘሪሁን ሀይሌ እንደገለጹት ኮሌጁ በ2007 ዓ.ም ተቋቁሞ በአራት የሙያ ዘርፎች የማ ማሰልጠን ስራውን መጀመሩን አስታውሰዋል። አሁን ላይ በአስር የተለያዩ የሙያ ዘርፎች ከአንድ ሺህ በላይ ሰልጣኞችን አሰልጥኖ በርካቶችን የሙያ ባለቤት በማድረግ በመንግስትና መንግስታዊ ባልሆኑ ተቋማት እንዲሁም በግል ወደ ስራ ማስገባት መቻሉን ተናግረዋል። የማሻ ሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል ተማሪዎች ኮሌጁን እንዲጎበኙ የተፈለገበት ዋና ዓላማ ኮሌጁ እያከናወነ ያለውን የፈጠራና የቴክኖሎጂ ሽግግር ስራን በአካል በማየት ለቀጣይ የ ሙያ ስልጠና ለመውሰድ እና ለሌሎችም ግንዛቤ እንዲፈጥሩ ለማስቻል ታስቦ የተዘጋጀ መሆኑን ገልጸዋል። የማሻ ከፍተኛ ሁለተኛ ደረጃ ትምህርት ቤት ምክትል እርሰ መምህር አቶ ትግሉ እሞ በበኩላቸው ተማሪዎቹ የሙያና የቴክኒክ ኮሌጅ መጎብኘታቸው የተለያዩ የፈጠራ ስራን በማየት ለሙያ ስልጠና ያላቸው ግንዛቤ እንዲጨምር ፋይዳው ከፍተኛ ነው ብለዋል። በጉብኝቱ ወቅት ካነጋገርናቸው ተማሪዎች መካከል ተማሪ በረከት ጥለውንና ምንተስኖት አድነውን እንደገለጹት ኮሌጁ ከጠበቁትና ከገመቱት በላይ የፈጠራና የቴክኖሎጂ ሽግግር እያከናወነ በመሆኑና ወደ ሌሎችም ተጠናክሮ እንዲቀጥል ተናግረዋል። በአካባቢው ላይ በርካታ የፈጠራ ስራዎች ኮሌጁ እያከናወነ ና በዚህም መደሰታቸውን የገለጹት ተማሪዎቹ ወጣቱ ትውልድ ተቋሙን በሚገባ ተረድቶ የሙያ ባለቤት መሆን እንዲችሉ ተማሪዎቹ መልእክታቸውን አስተላልፈዋል። ተማሪዎቹ ከጎበኙት ቦታዎች የጋርመንት፣ አውቶሞቲቭ፣ ኢንፎርሜሽን ቴክኖሎጂን ጨምሮ ሌሎችንም ጎብኝ

ከዝናብ ወቅት ጋር ተያይዞ ሊከሰት ከሚችለው የወባ በሽታ ህብረተሰቡ ራሱን መጠበቅ እንደሚገባ ተገለጸ። በሸካ ዞን የአንድራቻ ወረዳ ጤና ጥበቃ ጽህፈት ቤት ባለፉት አስር ወራት ከ10200 በላይ ሰዎች በወባ በሽታ መያዛቸውን ያስታወቀው በዚሁ ሳምንት ነበር። በአንድራቻ ወረዳ ባለፉት ሶስት ዓመታት ወዲህ በወረርሽኝ መልክ የተከሰተውን የወባ በሽታ በርብርብ መከላከልና መቆጣጠር መቻሉን የገለጸው የወረዳው ጤና ጥበቃ ጽህፈት ቤት ኃላፊ አቶ ሰላሙ ዘላ ተጠለቀ በዚህም ህብረተሰቡ እፎይታ አግኝቶ እንደነበር አስረድተዋል። በአሁኑ ሰዓት ከበልግ ዝናብ ጋር ተያይዞ የበሽታው ስርጭት መጨመሩን ጠቁመው በዘንድሮ በጀት ዓመት አስር ወራት ውስጥ ምርመራ ከተደረገባቸው ከአራት ሺ በላይ ሰዎች መካከል ከአስር ሺህ ሁለት መቶ በላይ ሰዎች በወባ በሽታ መያዛቸውን አስታውቀዋል። ስርጭት ለመግታት በህብረተሰቡ ተሳትፎ ውሃ ያቀሩ ቦታዎች ማፍሰስ፣ ማዳፈን፣ አጎበር የማድረስና የወባ ስርጭት የበዛባቸው አካባቢዎች የኬሚካል የመርጨት ተግባራት መከናወናቸውንም ኃላፊው ተናግረዋል። አሁንም ከባድ የዝናብ ወቅት ከመምጣቱ ጋር ተያይዞ የወባ ስርጭት ሊሰፋ ስለሚችል ህብረተሰቡ የመከላከል ስራዎችን እንዲያጠናክር ያሳሰቡት አቶ ሰላሙ አጎበርን በተገቢው እንዲጠቀሙና የወባ በሽታ ምልክት ከታየባቸው ፈጥነው ወደ ጤና ተቋም በመሄድ መታከም እንዳለባቸው ጥሪ አቅርበዋል። ዘገባው የባልደረባችን ግርማ ነው። በመንግስት በኩል ለወጣቱ የተሰራ ብድሮችን በአግባቡ በማስመለስ የሌሎች ወጣቶችን ኢኮኖሚያዊና ማህበራዊ ችግሮችን መቅረፍ እንደሚገባ አቶ ማስረሻ በላቸው ተናገሩ። በክልሉ በቁጠባና በተዘዋዋሪ ብድር ከተሰራጨው ከ57 ቢሊዮን ብር ውስጥ ከ1 ቢሊዮን ብር በላይ ያልተመለሰ መሆኑን የተገለጸው በዚህ ሳምንት ነበር። ዘገባው የባልደረባችን ቸርነት አባት ነው። ዝርዝሩን ሄርሜላ ታይቶ የደቡብ ምዕራብ ህዝቦች ክልል መንግስት ስራና ክህሎት ቢሮ ሴቶችና ማህበራዊ ጉዳይ ቢሮና ኦሞ ኦሞ ባንክ በጋራ የወጣቶች የስራ እድል ፈጠራ ተዘዋዋሪ ፈንድ ብድር ስርጭት አመላለስና ቁጠባ አሰባሰብ ዙሪያ የምክክር መድረክ በቦንጋ ከተማ ተካሂዷል። በመድረኩ ንግግር ያደረጉት የክልሉ ምክትል ርዕሰ መስተዳደርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ኦሞ ባንክ የህብረተሰቡን ማህበራዊ ችግር ለመቅረፍ የማክሮ ፋይናንስ አቅርቦትን በማቅረብ ትልቅ ድርሻ እየተወጣ ያለ በመንግስትና በህዝብ ባለቤትነት የሚመራ ተቋም መሆኑን ገልጸዋል። ባንኩ በክልሉ 350 ሺህ በላይ የህብረተሰብ ክፍሎችን የማክሮ ፋይናንስ አቅርቦት ተጠቃሚ ማድረግ መቻሉን እና በቁጠባና ተዘዋዋሪ ብድር ከተሰራጨው ከ5.7 ቢሊዮን ብር ውስጥ 4.7 ቢሊዮን ብር ተመላሽ የተደረገ ሲሆን አንድ ቢሊዮን ብር ያልተመለሰ መሆኑን ገልጸዋል። የኦሞ ባንክ ፕሬዝዳንት አቶ አብርሃም አላሮ ባንኩ በክልሉ አምስት ዲስትሪክቶችና 49 ቅርንጫፎችን በመክፈት አገልግሎት እየሰጠ መሆኑን ገልጸው በማይክሮ ፋይናንስ የጀመረውን ስራ በማስፋት በኮርፖሬሽን ደረጃ ትላልቅ ስራ እየሰራ መሆኑን ተናግረዋል። ባንኩ ለወጣቶች ስራ እድል ፈጠራ ሰፊ ስራ እየሰራ ይገኛል ያሉት አቶ አብርሃም የፋይናንስ አቅርቦት ዘርፍ ችግር እየሆነ ያለው በተዘዋዋሪ ፈንድ የተ የሚሰራጨው ብድር ማስመለስ ላይ በትኩረት እንዲሰራ ጠይቀዋል። የክልሉ ስራና ክህሎት ቢሮ ኃላፊ ዶክተር አብያን ደግሞ በበኩላቸው የወጣቶችና ተጠቃሚነት በሚያረጋግጥ መልኩ ባለፉት አመታት የተለያዩ ስራዎች ሲሰሩ መቆየቱን ገልጸዋል። ህብረተሰቡን በማሳተፍ የቁጠባ ባህልን በማሳደግ የወጣቶችን ተጠቃሚነት ላይ አዋጭ የሆኑ ተግባራት እየተከናወኑ መሆናቸውን ተናግረዋል። ውስን የሆነውን የመንግስት ሀብትን በአግባቡ መጠቀም እንደሚገባና በዘርፉ ተግዳሮት እየሆነ ያለው ብድር አመላለስ ዙሪያ ያለውን ችግር በመቅረፍ በዘላቂነት የወጣቱን ተጠቃሚነት ማረጋገጥ እንደሚገባ ገልጸዋል። የመወያያ ሰነድ በቢሮ ምክትልና የስራ ዕድል ፈጠራ ዘርፍ ኃላፊ አቶ ሰለሞን አየለ በኩል ቀርቦ ውይይት ተደርጎባቸዋል። የሚኒስትሮች ምክር ቤት ባካሄደው አርባ ሰባተኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያስተላለፈው በዚሁ ሳምንት ነበር። በቅድሚያም ምክር ቤቱ የተወያየው የ2018 በጀት ዓመት የፌዴራል መንግስት ረቂቅ የበጀት አዋጅ ላይ ነው። የ2018 ዓ.ም የፌዴራል መንግስት በጀት በአስር ዓመቱ መሪ የልማት እቅድ ላይ የተቀመጡ ግቦችን ከማስፈጸም የሀገር ደህንነትን ከማስጠበቅ ምርትና ምርታማነትን ከማሳደግ በተፈጥሮና ሰው ሰራሽ ችግሮች ምክንያት የተፈናቀሉ ዜጎችን ከመርዳት አንጻር ትኩረት ያደረገ መሆኑን ተገልጿል። ከ2018 እስከ 2022 የመካከለኛ ዘመን የማይክሮ ኢኮኖሚና ፊዚካል ማዕቀፍን መሰረት በማድረግና የ2017 በጀት ዓመት የፕሮግራም በጀት አፈጻጸምን በመገምገም ተዘጋጅቶ የቀረበ ነው። በዚሁም መሰረት ለፌዴራል መንግስት መደበኛ ወጪዎች ለካፒታል ወጪዎች ሰዎች ለክልሎች የሚሰጥ ድጋፍ እና ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ ወደ ሁለት ትሪሊየን የሚጠጋ በጀት ለምክር ቤቱ ቀርቧል። ምክር ቤቱም በቀረበው የፌዴራል መንግስት የ2018 ረቂቅ በጀት አዋጅ ላይ ከተወያየ በኋላ ግባቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ ውይይቱን ያደረገው በስታርታፕ ረቂቅ አዋጅ ላይ ነው። ምክር ቤቱም በአዋጁ ላይ ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ ወስኗል ሲል የኢትዮጵያ ብሮድካስቲንግ ኮርፖሬት ዘግቧል። እንሰትን በቆላማ የአየር ጸባይ መልማት እንዲችል የተደረገው ምርምር ውጤታማ መሆኑን የደቡብ ኢትዮጵያ ግብርና ምርምር ኢንስቲትዩት የገለጸው በዚህ ሳምንት ነበር። እንሰትን ከቆላማ አካባቢዎች ጋር በማላመድ ከፍተኛ ፀሐይ አግኝቶ በአጭር ጊዜ ብዙ ምርት እንዲሰጥ ማድረግ መቻሉን የኢንስቲትዩቱ ዳይሬክተር ዶክተር አብዮት መብራቴ ተናግረዋል። የአርካ ግብርና ምርምር ማዕከል በቆላማ አካባቢዎች ባደረገው ምርምር በሁለት ዓመት ግማሽ ውስጥ መድረስ የሚችል የእንሰት ዝርያ ማሻሻሉን አስታውቋል። ተቋማቸው በእንሰት ዙሪያ የሰራው ጥናት በምርት መጠንና የሚበቅልበትን ሥነ ምህዳር በመለየት ረገድ አዲስ ግኝት ማውጣቱንም ተጠቅሷል። እንሰት አሁን ከሚበቅልበት ሥነ ምህዳር ውጪ ለማላመድ የሚያስችል ምርምር በልዩ ትኩረት እያከናወኑ መሆናቸውን የገለጹት ደግሞ የአርካ ግብርና ምርምር ማዕከል ዋና ዳይሬክተር ዶክተር ገነነ ገዛሐይ ናቸው። መረጃውን ያገኘ ነው ከግብርና ሚኒስቴር ነው። ሰላምን ማጽናት የሁሉንም ሕብረተሰብ ቅንጅታዊ ስራ የሚጠብቅ መሆኑን የሰላም ሚኒስተር መሐመድ ኢድሪስ ገለጹ። የሰላም ሚኒስተር መሐመድ ኢድሪስ በሀገራዊ የሰላምና ጸጥታ ጉዳይ ዙሪያ ከመገናኛ ብዙን ጋር ቆይታ ያደረጉት በዚሁ ሳምንት ነበር። ዘገባው የኢትዮጵያ ዜና አገልግሎት ነው። ዝርዝሩን ልጅ አለማሙር ሚኒስትሩ እንደገለጹት በኢትዮጵያ ዘላቂ ሰላምን ለማስፈን በተከናወኑ ተግባራት ውጤቶች ተገኝተዋል። ሰላምን ለማጽናትም ሁሉም ተቀናጅቶ የመስራት ኃላፊነት እንዳለበት የገለጹት ግንባታት ሚኒስትሩ በአሁኑ ወቅት ባህላዊ የግጭት አፈታት ስርዓቶችን ለሰላም ግንባታ ለመጠቀም ትኩረት መሰጠቱን አንስተዋል። በዚህም ባህላዊ የግጭት አፈታት ስርዓቶችን በጥናት በማወቅና በመደገፍ ተቋማዊ በማድረግ የሰላም መሳሪያ አድርጎ ለመጠቀም እየተሰራ ነው ብለዋል። የሰላም መዋቅሮችን አቅም በማሳደግ ህብረተሰቡ ለሰላም ግንባታ የበለጠ ሚናውን እንዲወጣ የሚያደርጉ ምቹ ሁኔታዎች እየተፈጠሩ መሆኑንም አመላክተዋል። መንግስት ለሰላም ያለውን ቁርጠኝነት እያረጋገጠ መምጣቱን ያመላከቱት ሚኒስትሩ የሰላም እጦት አጋጥሞ በነበረ ያለባቸው ክልሎችም መንግስት ሰላምን ለማስፈን በርካታ ተግባራትን ማከናወኑን አንስተዋል። በዚህም በትግራይ ክልል ዘላቂ ሰላምን ለማምጣት በተደረገው ብስለት የተሞላበት እርምጃ የፕሪቶሪያ የሰላም ስምምነት መፈረሙ በክልሉ ሰላም መምጣቱንና ህብረተሰቡም ወደ መደበኛ ህይወቱ መመለሱን ጠቁመዋል። አሁንም መንግስት ያለው ፖለቲካዊ ቁርጠኝነት ክልሉ ሰላም ሆኖ የሚቀጥልበትና በልማት ስራዎች ላይ ያለው ርብርብ እንዲጠናከር ማስቻሉን ተናግረዋል። በአማራ ክልልም አጋጥሞ የነበረውን የሰላም ችግር ለመፍታት በተሰሩ ስራዎች ህብረተሰቡ ሁኔታውን በመረዳትና ማንኛውም አካል አለኝ የሚለውን ጥያቄ በሰላማዊ መንገድ ማቅረብ እንዳለበት በመገንዘቡ ሰላሙ የተረጋገጠ መምጣቱን ጠቅሰዋል። የተገኙ ውጤቶችን በማጠናከር ለህብረተሰቡ ተገቢውን አገልግሎት ለመስጠት ሰላምና ጸጥታን ለማጽናት የሚያስችሉ ተግባራት ተጠናክሮ መቀጠላቸውን ገልጸዋል። በኦሮሚያ ክልልም መሳሪያ ታጥቀው ጫካ የገቡ ቡድኖች የሰላም ጥሪን ተቀብለው መመለሳቸውን ጠቅሰው የክልሉ መንግስት እስከታችኛው መዋቅር ድረስ ጠንካራ ስራ በመስራት የሰላም ሁኔታን እንዲረጋገጥ ማስቻሉን ተናግረዋል። በሌሎች ክልሎችም ዘላቂ ሰላምን ለማስፈን የተከናል ወኑ ተግባራት ውጤት የተገኘባቸው መሆኑን ገልጸው አሁን ላይ በኢትዮጵያ አስተማማኝ ሰላም መኖሩን አብራርተዋል። ግጭቶችን አስቀድሞ ለመከላከል ግጭት አመላካሽ ጠቋሚ ቴክኖሎጂዎችን የማልማት ስራ ከተለያዩ ተቋማት ጋር በመሆን እየሰራ መሆኑንም አክለዋል። በወሰን ተሻጋሪ የበጎ ፈቃድ አገልግሎት ስራዎች ወጣቶች የጋራ ትርክትን ለመገንባትና ሀገራዊ መግባባትን ለመፍጠር የበኩላቸው ሚና እየተወጡ መሆናቸውን ተናግረዋል። ባለፉት ዘጠኝ ወራት በኤሌክትሪክ መሰረተ ልማትና በኃይል አቅርቦት ላይ በተፈጸመ ስርቆትና ቆጣሪዎች ስራ እንዳይሰሩ በማወቅ 199.5 ሚሊዮን ብር ጉዳት መድረሱን የኢትዮጵያ ኤሌክትሪክ አገልግሎት ያስታወቀው በዚህ ሳምንት ነበር። ከዚህ ውስጥ በኤሌክትሪክ መሠረተ ልማት ላይ ብቻ በተፈጸመው ጉዳትና ስርቆት 52 ሚሊዮን 32123 ብር የሚገመት የገንዘብ ጉዳት በተቋሙ ላይ መድረሱን አገልግሎቱ አመላክቷል። አገልግሎቱ የስርቆትና መሰል ወንጀሎችን 28 ግለሰቦች ላይ የክስ መዝገቦች ከፍቶ በ27 መዝገቦች ላይ ውሳኔ እንዲሰጥ በማድረግ ወንጀለኞቹ ከሁለት ወር እስከ 10 ዓመት የሚደርስ ጽኑ ስርዓትና ከ25000 እስከ 50ሺ ብር የሚደርስ የገንዘብ ቅጣት እንዲተላለፍባቸው ገልጿል። በኤሌክትሪክ መሰረተ ልማቶች ላይ የሚፈጸም ማንኛውም ጉዳትና ስርቆት በሀገር ላይ አሉታዊ ተጽዕኖ የሚያስከትል ስለሆነ የኤሌክትሪክ መሰረተ ልማቶችን በመጠበቅ ረገድ እያንዳንዱ ዜጋ ኃላፊነቱን እንዲወጣ አገልግሎቱ አሳስቧል። ዘገባው የአዲስ ሚዲያ ኔትወርክ ነው። በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ ኢትዮጵያ ባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት እንደሚደግፍ የገለጹት በዚህ ሳምንት ነበር። በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች መሆኗን ገልጸው በአፍሪካ ቀንድ አካባቢ ሰላምና ጸጥታ ለማረጋገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋር በጋራ እንደምትሰራ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት እንደምትሰራ በ አስሮት መግለጻቸው ይታወሳል። አምባሳደር ኤርቭን ኢትዮጵያ ሰፊ የህዝብ ቁጥር ያላትና ፈጣን ኢኮኖሚ ያስመዘገበች እንደምትገኝ አንስተው በአሁኑ ወቅት ሀገሪቱ በዓለም ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን ጠቁመዋል። በሰላማዊና ና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት እንደሚደግፍ አረጋግጠዋል። ኢትዮጵያ ቀጠናው ወደ መረጋጋትና ሰላም እንዲመለስ አስተዋጽኦ እያደረገ ገች መሆኑን አመላክተው ከኢትዮጵያ ጋር በጋራ መስራት አሜሪካ በአፍሪካ ቀንድ ያላትን ጠንካራ አቋም መሆኑን አብራርተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ምክር ቤቶች የህዝብ ሉዓላዊነት መገለጫ፣ የዲሞክራሲ ስርዓት ግንባታ ማስፈኛ መሆናቸው ተገለጸ። 18ኛው የሸካ ዞን የምክር ቤቶች የጋራ ፎረም በማሻ ከተማ የምክክር መድረክ የተካሄደው በዚህ ሳምንት ነበር። ዘገባው የባልደረባችን እያሱ ሸጊቶ ነው። ዝርዝሩን እንዳልካቸው እንዳሻው በምክክር መድረኩ የ2017 በጀት ዓመት የ9 ወራት የዞኖ የማሻ ከተማ አስተዳደርና የሹኒ ቅበሌ ምክር ቤት እቅድ አፈጻጸም ሪፖርትም ቀርበዋል። የሸካ ዞን ምክር ቤት ዋና አፈ ጉባኤ አቶ ዮሐንስ ካሳሁን ስለ ምክክር መድረኩ አላማና እንዲሁም እየተመዘገበ ያለውን ተጨባጭ ውጤቶች ዙሪያም ተናግረዋል። ፎረሙ አላማም በመለከት 18ኛን ነው። በዚህ በማሻ ከተማ ሹኒ ቅበሌ ያካሄድ ነው። ዋናው አላማው ልምድ ልውጥ የሚደረግበት ነው። ልምድ ልውጥ ብቻም ሳይሆን ሁለቶች ካሉ ደግሞ በዛው ታርሞ ነው የሚሄዱበት። በተለይ እንደኛ ዞን በጣም በተለየ መልኩ እዛው ቀበሌ ላይ ነው ሁሉም ነገር የምንጨርሰው ሪፖርት የምናደርገው መጨረሻ ላይ ሁሉም ባለድርሻ አካላት አንዱ ወረዳን አንዱን የማገዝ ይሄ ለምንድን ነው የሚጠቅመው? የቀበሌ አደረጃጀቱን ለማስፋት፣ የጎደሉ ነገሮችን ለማስቀጠል አዳራሽ ተገንብቶም ሊሆን ይችላል። እዛ አዳራሽ ላይ የጎደሉ ነገሮች ካሉ ይህን ክፍተት ለመዝጋት ነው እና ልምድ መለዋወጫ መድረክ ነው። አጠቃላይ ልምድ ሲባል በቢሮ ደረጃ አለ ብቻ አይደለም፣ መስክ ላይ ተወርዶ ሞዴል ሊሆኑ የሚችሉት ሆነ በምክር ቤት አባላት የተሰሩ ስራዎች ከምክር ቤት አባላት ቦታ ብሎ የተሰሩ ስራዎች ካሉ በሞዴልነት የሚታዩ ነገሮች ካሉ ሌሎቹ ባለድርሻ አካላት እስከ ፌዴራል መንግስት እስከ ክልል መፈታት አለባቸው ተብሎ ይነሳሉ። አሁን ለምሳሌ የወኪችቺ ላይ የዞኑ ካካሄደን በኋላ እድሉን አግኝተን የክልሉን አካሄደናል። የኔትወርክ ችግር ነበረ። ሌሎች ደግሞ በወረዳ የመንገድ ከፈታ እስከ ቢሮ ሌሎች ሌሎች ነገሮች ነበሩ እና እነዚህ ጉዳዮች በቦታው ተነስቶ ይብን የባለሙያ ድጋፍ አሁን መስክ ላይ ያየናቸው የ እርባታ ተግባሮች ነበሩ። ያኔ የአሳ እርባታን አይተን ነበር ያኔ እና እነዚህ ነገሮች ከተነሱ በኋላ ክልሉም የራሱን ኃላፊነት ወስዶ አሁን ኔትወርክ ወረዳ ተፈትተዋል። አንዱ የፎረሙ ውጤት ነው። በፎረሙና በመስክ ምልከታዊ ላይ የተሳተፉት አካላት በሰጡት አስተያየት የጋራ ፎረሙ አንዱ ከሌላ ተሞክሮን የሚወስድበት በመሆኑም ለበለጠ ውጤት በጋራ መትጋት ያስፈልጋልም ብለዋል። በጊዜ ሰሌዳ መሰረት ህገ መንግስታዊ ተግባሩ የሚከበርበት አግባብ ላይ ተቀናጅተን ልንሰራ ኃላፊነት መውሰድ መቻላል አለብን የምለውን ሀሳብ መስጠት ነው የምፈልገው። እንደ አጠቃላይ ከዞን አንጻር ቀጣይ ወስዳችሁ ስሩ የተባለውን የባለሙያ ድጋፍ አለ ቅድም ከተማ ግብርና ላይ አቻ መዋቅር ማሻ ወረዳ ቃል የገባው አለ እኔ ከጎን እደግፋለሁ ብለዋል። ማሻ ከተማ በጀት ኑሮት የቅጥር ሁኔታው ከቸገረ የዞን ግብርና ሆሪዞንታሊ ከክልሉ ጋር ተነጋግሮ የሚፈታበትን፣ አሁን ባለው ሁኔታ ደግሞ ቅጥር እገዳ ላይ ስላለ በዞን አስተዳደር ይሁንታ ብቻ እየተቀጠረ ስላለ ለአስተዳደርም ወሳኝ መደቦች ቀርቦ የሚቀጠሩበትና ዘላቂ ችግሩ የሚፈታበትን እንደ ዞን ይዘን እንሄዳለን። በሌላ መልኩም ዛሬ የተጀማመሩ የሌማቱ ርፋት ስራዎች ላይ አጋዥ ግባቶች ያስፈልጉናል ብሎ እዛ ባለቤቶች ያቀረቡት ጉዳይ አለ። የተደራጁ ማህበራት ያቀረቡት ጉዳይ አለ። እዚህ መድረክ ላይ ዋና አፈ ጉባኤውን ቢሆን እኔም ተወክዬ መጥቼ ይሄና ያ ብለን የምንገባበት ቃል የለም። ነገር ግን የተሰጡትን ንብ የሚያረባው የመልበሻ እቃዎች ያስፈልጉኛል፣ ሌሎች ተጨማሪ መረት ያስፈልገኛል የሚለውን ከተማ የሚፈታቸውን ከተማ ይፈታል። እኛ እንደ ዞን ወስደን መፍታት የሚገባንን ጉዳዮች ወስደን በጋራ ገምግመን ግብረ መልስ የምንሰጥበት አግባብ ነው። ምኖረ እንደ ሸካ ዞንም የአሳ እርባታን ለአርሶ አደሮች ማስተዋወ ማስታወቅና የድጋፍና ክትትል ስራዎችን አጠናክሮ ማስቀጠል እንደሚገባም በፎረሙ ተገልጿል። ከአሳ እርባታ አኳያ ባለፈው የኩጭጭ ላይ አቶ አዲሱ አይፎን አሳ ገንዳ ጉብኝት ደርሰናል። ገንዳው መስፋት አለበት፣ አሳው ይንቀሳቀሳል። ይህ ጅምር ስራ አሁንም ቢሆን ባለሙያ ድጋፍ ተሰጥቶ ገንዳው በስፋት ተገንድሶ ወደ ተግባር መግባት አለበት። ሁለተኛ ተፈጥሮ ምግብ ያስፈልጋል። አሳ ጠቅላላ ጭቃ ከሆነ አሳ አይቀመጥም። ትላልቅ ድንጋ እዛ ገንዳ ውስጥ ብገባ ድንጋይ ላይ ተፈጥሮ ምግብ ይከማቻል አሳ ያንን ይመገባል ለሱ መሸሸጋ ይሆናል ራፍት ያገኛል እዛ ያድራል እዛ ድንጋው ላይ የሚፈጥረውን ተፈጥሮ ምግብ ይመገባል በዚሁ አግባብ እንደዚ አይነት የሙያ ድጋፍ ቢሰጥና በዛው ልክ ወደ ልማት ብንገባ ውጤት እናመጣለን አድማጮቻችን በዚህ ሳምንት ከተላለፉ ዜናዎች መካከል የተመራረጡ አበይት ዜናዎች ያዳመጣችሁትን ይመስሉ ነበረ ዜናዎቹን በማድረስ እኔ ትዕግስት በዛብህ ነበርኩ ከቀሪ የሬዲዮ ጣቢያ ዝግጅቶቻችን ጋር መልካም ጊዜ ተመኘን